አንቺ ሳኒን ማለት በጭንቅላቱ አቁምን ቅጥቅጥ ማረግ እኮ እንችላለን። ጭራሽ ዓለም ላይ ትቀመጭ ያለሽ አላልኩም። ዓለም ሶፋናት እኛ ባይዘባ እዚህ ውስጥ ያለን

አንቺ ደግሞ የመንግስት ጓደኛ ስለ ነገር የመንግስት ጓደኛ ከሆንሽ ማለት ነው፣ አቡ ማለት ነው የመንግስት ጓደኛ ከሆንሽ ብዙ ነገር ነው የሚተርፍሽ። እኛ ምን ተረፈን? የተረፈን ድክመት ነው።

እምቢ አለች እናትን የቶክቶክ መንግስት የቶክቶክ መሪ የቶክቶክ መንግስት መታለች። ኦይጋድ ማንም መንግስት እንደሆነ አልፈልግም።